ገንዘቡን እንኳን አጥፍታችሁ እስከሆነ ሌላ ንብረታችሁ ተሽጦ ለመንግስት ገቢ እንደሚደረግ ማወቅ አለባችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? አልሐምዱላ በጣም ሰላም ነኝ። በያላችሁበት ሰላማችሁ ይብዛ። ለቤት አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤቴን ተቀላቀሉ። እንግዲህ መግቢያ ላይ እንዳዳመጣችሁት ሎተሪ የምትቆርጡ እህቶች ጥንቃቄ እንድትወስዱ ለእናንተ መልክት ስለሆነ በጥንቃቄና በስርዓት አዳምጡ። እንዲሁም ደግሞ ላላወቁና ላልሰሙቶች ሸር በማድረግ የበኩላችሁን ተወጡ፣ አሰሟቸው። የአረብ ሀገር እህቶች የሚሰሩት ብር ቀልድ አደለም። ላበት ብቻ አይደለም ናፍቆት እምባ የታከልበት ነው። ኢቨን ማታ ማታ እግራችንን እያመመን እግራችንን ሰቅለን የምናደርሰን ተጥቶች አለንና በቀልድ እንትን የሚባል ነገር አይደለም፣ ሸራ አድርጋችሁ አስተላልፉላቸው ማለት ነው። ቁብ ቁባልኩ ሎተሪ ማለት ነው። እና በሶሻል ሚዲያ በተለይ አሁን ሰሞኑን ራሱ ቤት ባለ ሶስት ኮንዶሚኒየም፣ ባለ አንድ ኮንዶሚኒየም እያሉ አንዱ ሁለት ሶስት ጊዜ ሎተሪ ተመቷልና ቲክታክ ላይ እናያለን። ለእናንተ ለዛ መልእክት ነው። ህጋዊ ያልሆነ ሎተሪ ብትቆርጡ እናንተ እንደሚያስጠይቃችሁና ከዛም ከዛም አልፎ ደግሞ ያ ገንዘብ ቢጠፋ ወይ የሆነ ነገር ቢሆን እናንተ ሀቃችሁን ያላችሁን ገንዘባችሁን ሽጣችሁ መክፈላችሁ ግዴታ እንደሆነ መንግስት ክስ ካቀረበ ግዴታችሁ ነውና ለዛ ደግሞ እናንተ ጥንቃቄ እንድታደርጉ ገንዘቡ እንዳይጠፋ ወይም ደግሞ እንዳይሸጥ እንዳይለወጥ አድርጋችሁ አስቀምጣችሁ የሆነ ነገር ቢመጣ እንኳ ያናንስታችሁ ትሰጣላችሁ። ምን ችግር አለው? ሀቃችሁን መጥፎ ውስጥ ያና ጥፍታችሁ ደግሞ ከኪሳችሁ ሌላ የጉዳት ጉዳት እንዳይመጣባችሁ ነው እና ጥንቃቄ እንድትወስዱ በሚል ነው። ለማንኛውም እስቲ ቪዲዮውን አዳምጦት እንመለሳለን። ያልሆነ ሎተሪ ተጫውታችሁ ያሸነፋችሁ ቲክቶክ ላይ ህጋዊ ያልሆነ ሎተሪ ተጫውታችሁ ያሸነፋችሁ ሰዎች ገንዘቡን እንዳታጠፉት፣ ይሄ ምክሬ ነው። ኮንዶሚኒየም የሚሰጣችሁ በካሽም ተቀበሉ፣ ብሩን እንዳታጠፉት። አሁን በቀጣይ ጊዜያት ይህ አይነት ወንጀል የሰራው ሰው ሲከሰስ እናንተ የተቀበላችሁት ገንዘብ የተቀበላችሁት ንብረት በህገ ወጥ መንገድ የተገኘ ተብሎ እንደሚወረስ፣ ገንዘቡን እንኳን አጥፍታችሁ ከሆነ ሌላ ንብረታችሁ ተሽጦ ለመንግስት ገቢ እንደሚደረግ እንግዲህ ቪዲዮን እንዳዳመጣችሁት ነው። በዋናኛነት ህጋዊ ያልሆነ ሎተሪ የምትቆርጡ ሰዎችን ይመለከታል። ሰክሰስ ነው ምናምን የሚባለው ሎተሪም በሰሞኑ ወደፊት ህጋዊ በማድረግ እንሰራለን ምናምን ሲል ተሰምቷል። እና ያ ማለት ህጋዊ አይደለም፣ ህግ ወጥ ነው ማለት ነው። አይድረሳችሁ እያልኩ አይደለም። ቢደርሳችሁና ህልማችሁን አሳክታችሁ ቶሎ ወደ ሀገራችሁ ብትመለሱ ደስ ይለኛል እንጂ አይከፋኝም። ምክንያቱም ብዙ እህቶች ብዙ አመት ተቀምጠው ቤት ያልሰሩ እህቶች ቤት ደርሷቸው ሀገር ቢገቡ ደግሞ ለኛው ለማዳም ቅመሞች ነው፣ ሁሌ ስደት እስከመቼ ከሚለው አንጻር። በኛ በሙስሊሞች ደግሞ እንዲሁም ሎተሪ አይፈቀድም። ማወቅ የምትፈልጉ እህቶች ትልልቅ የእውቀት ባለ አባቶችን ፈትዋና ጥያቄዎችንም በማዳመጥ እውነታውን ተረዱ ማለት ነው። ሲቀጥልም ይሄ አሁን እዚህጋ ሀራም ነው ሀላል ነው ለማለት ፈልጌ ሳይሆን ዋናው ቅሉ ህጋዊ ያልሆነ ሎተሪ ቆርጣችሁ የደረሳችሁ እህቶች ገንዘቡን እንዳታጠፉት እንዳታባክኑት አስቀምጡት ነው ያለው ወንድማችን፣ መልእክቱ ነው። እኔም ደግሞ እንዳንዴት እንደ አረብ ሀገር ሴት ህይወቱን ላይፉን ኑሮውን ስለማውቀው በአጭር እንለወጣለን እያላችሁ ወዳልሆነ ነገር ስትገቡ ማየቸ ዝምማል ስላልፈለኩ ነው ቪዲዮ የሰራሁት እና እናንተም ልብ ብላችሁ በማድመጥ ትኩረት አድርጋችሁ የምትቆርጡትን ነገር ህጋዊ መሆኑን አረጋግጣችሁ ቆራጡ። ኢቨን እስከ አምሳ እስከ ስልሳ ትኬት የቆረጦች ሰምቻለሁ እኔ አምሳ ትኬት ማለት መቶ ሺህ ምናምን አካባቢ አይ ቲንክ እንደዛ ነገር ይመስለኛል። እና ጥንቃቄ አድርጋችሁ የምትቆርጡትን ነገር ህጋዊ መሆኑን አረጋግጣችሁ ህጋዊ መሆኑን ተጠይቃችሁ በቁረጥ ትችላላችሁ ማለት ነው። እንኳን ይሄን ነገር መንግስት ባይከሳቸውም እንኳ የሎተሪ ብሔራዊ ሎተሪ መክሰስ ይችላል። ማለት ያለ ፍቃድ እየሰራ ነው፣ መንግስት አያውቀውም። ብሔራዊ ሎተሪ ከብሔራዊ ሎተሪ አስተዳደሩ ፍቃዱ ውጭ ስለሆነ በዛም ሆነ በዚህ ተከሳሽነቱ ምንም የማያጠራጥር ነገር ነው እና እና እንደ ተጠንቀቁ ራሳችሁን ጠብቁ። የአረብ ሀገርም በላተኛው ብዙ ደካሚው አንድ ሰው አልቃሹ አንድ ሰው ታማሚው አንድ ሰው በላተኛው ግን ብዙ ነው። አይ አልሰጥም ብላችሁ ቆራጥ መሆን ራሳችሁን የማትችሉበት ሲቹዌሽን ውስጥ ትገባላችሁ ማለት ለራሴ ነው የነ እንጂ ከዚህ በኋላ ለሰው ምናምን ብትሉ እንኳ የሆነ የገንዘቡ መውጫ በር መግቢያው ጠባብ ነው፣ መውጫው ሰፊ ነው እና ከዛሬ ነገ ሀገሬ እገባለሁ እያላችሁ ሁሌ እየተደገሳችሁ ገንዘባችሁን በዚህም በዛም ከምትበቱ ነው፣ ሀቃችሁን ሙሉ ሀቃችሁን ይዛችሁ ሀገራችሁ ግቡ። ዝም ብላችሁ የሰው ሀቅ የሰው ነው የራስን ጭምር ነው ይዞ የሚሄደውና ጥንቃቄ አድርጋችሁ ቁረጡ። የምትቆርጡ እህቶች እያልኩ ነው፣ መልክቴ ነው። አይቲንክ አንደርስተን ታረጉኝ ያላችሁ እንደ በሌላ መልኩ እንደማታረጉሙ ተስፋ አደርጋለሁ። መልክቱ ለእናንተ እስከሆነ ድረስ ማለት ነው እና ያን መቶ ሺ ብር ይዛችሁ መቶ ሺ ጨምራችሁ ብትሄዱ እንኳ ራሱ ሌላውን ብር እንዳሸልከነዋለ እና፣ ሁለት መቶ ሺ ይዣለሁ ብላችሁ ብትሄዱ ቀለል ያለች የሰፈር ዳቦ ቤት ምናምን ከፍታችሁ መኖር ትችላላችሁ። ሀገራችሁ ላይ ሀቅ ይጥማል፣ ብትሰሪበት ይበረክታል፣ በቃ ይጣፍጣል። ሀቅ የሆነ ነገር፣ ሀቅ ያልሆነ ነገር ግን የራስን ሀቅ ጭምር ይዞ ይሄዳል እና እኔ ሎተሪ እንደ ሙስሊምነቴ አልደግፍም አላበረታታም ምክንያቱም እኛን ስለማይወክል ነገር ግን ከቆርጣችሁ እንትን ካላችሁ አይቀር ደግሞ ለምሳሌ ቤት የደረሳችሁ ሰዎች በብር ቀይራችሁ ብር ተቀብላችሁ ያብር ቤጠፋ አረብ ሀገር እየኖራችሁ አገር ገብተን እንኳን ከፍለዋለን የማይባልዳም እንደዚህ አይነት አጋጣሚ ቢፈጠር ነው እንጂ ለጊዜው ምንም አልተፈጠረም ለወደፊቱ ጥንቃቄ አድርጎ ነው ቢፈጠር እንኳ እድሜ ልክሽን አረብ ሀገር መኖር ነው። ስለዚህ ይህ በቃ የአረብ ሀገር ህይወት እኮ በጣም ቆቅ የሚልና አስጠይሊታ ከሚባለው የአረብ ሀገር ህይወት ነው። ኦፍኮርስ የብዙዎቻችን ችግር ፈቷል፣ የብዙን ቀዳዳ ደፍኗል ምናምን፣ ግን ቢሆንም እድሜ ምናምን የሚባለውን ነገር ቅርጥፍ አርጎ የሚበላ ምላጭ ነው እና ተጠንቀቁ፣ ራሳችሁን ጠብቁ። ህይወታችሁን ደግሞ የተሻለ ህይወት ለመኖር ውስጣችሁን ዝግጁ አድርጎ እንደዚህ በአጭር ከመለወጥ ይልቅ ሰርታችሁ የምትለወጡበት መንገድ ደስ ይላል። ደግሞ ይሄ ሎተሪ ምናምን የሚባለውን ነገር ህጋዊ መሆኑን አረጋግጣችሁ ቁረጡ። ለማለት ያክል ነው። አበዛሁባችሁ መሰለኝ፣ ሚስኪን የኔ ነገር። ለማንኛውም ላልደረሳቸው እንዲደርሳቸው፣ ለአዲሶች በተለይ አዲስ የመጡ ህቶች እንደዚ አይነት ነገር ላይ ሰፍ የሚሉት ነገር አላቸው እና ሸራርጋችሁ ላልደረሳቸው እንዲደርስ የበኩላችሁን ተወጡ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በያላችሁበት ሰላማችሁ ይብዛ። መልካም ቀን። ሰላም